እንለማየት ሲጠብቅ እናንተ በረራ ሸር ታደርጋላችሁ። አልገባኝም። ምን አረ ወፍ ይደብራል እግዚአብሔርን። ሄምዬ ምኑን አለች እግዚአብሔርን። እዚችጋ አለች፣ ሲበሉ ማለት ነው። ብቻውን ያለች በዛም ላይ ብሩክም አለ። ብሩክ አጠገባ አይደለም። እንግን ደግሞ እዚችጋ በረራ በረራ እየበረረች ነው መሰለኝ። ያለ አላቅም። ግራ ገባኝ ቤተሰቦችዬ የት እየትች ነው የኔ እናት፣ አረ በፈጠረ ሼሚዬ፣ በጣም ይደብራል እግዚአብሔርን። አረ እናንተ ግን እኛ ለማስደንጋጥ ለምንድን ነው አታውም እንዴ? እኛ በጣም የሚያስደነግጣችሁ ነው እኮ። ምንድን ነው ችግራችሁ? ምን አርግን እኛ፣ ምን አርግን? ምን አጠፋናችሁ እናንተ ማለት ነው? አረ አንታንዴ በጣም ወፍ ይደብራል እግዚአብሔርን። እንደ ምን ሽ በዛ ላይ ደግሞ ቪዲዮ አልሰራችሁም፣ ቪዲዮ አለቀቃችሁም እኮ ሳቱ እኮ። አሁን ላይ ዘጠኝ የዱባይ ዘጠኝ ሳቱ ነዋል ከዚህ በኋላ ቪዲዮ ይመጣል ብዬ በፍጹም አላስብም። ደግሞ ቻናልሽ ለምን ደግሞ ቻናልሽን ደሞ ቀስቅዘዋል ቪዲዮ ሊቀቅ። እሺ፣ እኔ እናት ሰላም፣ ሰላም። ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? አንድ አስደንጋጭ ነገር ውዶቼ፣ ሀይሚ የት እየሄደች ነው? የምር እኮ ነው የቤት እየሄደች እንዲሆን አላውቅም። እና ስለ ድምፅ ደግሞ ይቅርታ አድርጉልኝ፣ ጉንፋን ይዞኛል የምር ነው። እና ጎረቤት ትንሽ ታፍነዋል፣ ምን እንዲሆን አላውቅም። ሶ እንትና ነው ሄምዬ እየትዬ ደች ሁሉ ቤተሰቦች ግራ ገባኝ። እግዚአብሔር ምስክሬ ነው። እንዴ እየትዬ ደችኖ ይሄ በረራ ምናምን ስቶሩ ዋለ ለቀቀች። አሁን ማሽቶ በኋላ ነው የለቀቀችው። በዘው ምኑን ሽብኝ እናቴ ክፉ ነገር ማስሙማት አንፈልግ እና በዘለም እኛ እንድንጠራጠር ቀርታችኋል። አልመጣችሁም፣ ወይም ሌላ ቤትም አልመጣችሁም ምንድን ነው ይሄ ነገር? እና አሁን ይሄ ምግብ ሲት የተነሳው ቪዲዮ ደግሞ የባል ቀን ባል ቀን ነው ባል ከባል ማጀቀ ቀን የቀደመው ቀን ምንድን ነው? ብቻ እኛ ታስደንግጡን። እናት ክፉ ማሰማት አልፈልግም፣ እና የቲም ሆነሽም ካለሽ እግዚአብሔር ይጠብቅሽ ብቻ እኔ አሁን ቪዲዮ ሊአለ ቪዲዮ ለቃቸዋል ብዬ ከፎቅ እየሮጥኩ ሲወርድ እናንተ ቪዲዮ ለቃቃችሁ ምንድን ነው? ወፊ ብቻ እንደ እና ውዶች እስቲ እስኪ መጡ ድረስ እንጠብቃቸውና አላቂያም በየ ቪዲዮዎች ቪዲዮዎች እየተለቀቀ ይገኛል። ግን ብቻ እምዬ እና ቡራ አልመጡም እና ግራ ተጋባው። እግዚአብሔር እኔ እና ግራ ተጋብቻው ያለው ላይ ደግሞ ስቶሪ ለቀቀች ምን ምን ነው?